እንደው ማርያምን ማለት ነው። አንዳንዶቻችሁን በማወቃችን ራሱ እንጸጸታለን። አይደለም አውርተን አውቀናችሁ ቀርበናችሁ ቀርቶ በማየታችን ራሱ እንጸጸታለን። እንዴት እንደምታስጠሉ አሁን አሁን ኩኖ ሳያችሁ ለካ እንዲቀፋፊ ስገር ጣላችሁ ናችሁ ረ ምን ሆኜ ነው? በማርያም ምን ምን ዶሮ ጥቁር ዶሮ ረግጬ ነው በግራ እግሬ ሩታዬ ያስተላለፈችውን መልእክት አይታችኋል ማለት ነው። ሲጀመር የማንም ልቅም ቃሚ ማለት ነው የሰው ልክ አያውቅም። ቢያውቅም ደግሞ አይጠነቀቅም ማለት ነው። ገባችሁ አደለ? እነዚህ ዝተቶች እውነትም ዝተቶች ማለት ነው ሲጀመር ሩታዬ ማለት ነው እውነት መልሷ፣ ሲጀመር የምትመልሰው መልሶቹ ማለት ነው። እና ናፈቀችኝ ላላችሁ ደግሞ ይሄው ኢንስተግራሟ ላይ ስቶሪ ላይ መታለች ማለት ነው። ደህና ናት ሩታዬ፣ ምንም አትሆንም፣ ምንም አትሆንም። እንደነዛ ዝተቶች መሰላችሁ? እንደ ሩታዬ ማለት እንደዚህ እኮ አደለች ሲጀመር። እሷ ራሷን ማለት እንዴት ነው እራሷን የጎዳችበት ሰዓት ጎታለች፣ ሶ ያለቀሰችበት ሰዓት አልቀሳለች፣ በየቀኑ እያስለቀሷት ምናምን የሸቀሉበት ሰዓት ሸቅለዋል። ግን አሁን ደግሞ ሩታዬ ጠንካራ ሴት ናት። ገባችሁ አይደለ? አንድ ዓመትም ሆነ ዘጠኝ ወር ሲጀመር ልጁን ስላረገዘችና ወይም ደግሞ ሆዷ ለ ለልጇ ስትል ነው ብዙ መስዋዕትን የከፈለችው ወይም ደግሞ ታግሳ ያሳለፈችው። ገባችሁ አይደለ? ስለዚህ አሁን ደግሞ ሩታዬ ማለት ነው ጠንካራ ሴት፣ እራሷ ተቋቁማ የምትኖር ሴት ናት። ማንም ሰው ደግሞ አጠገቧ የሆነ አለ አይደለ ማንም እሷን ላበሳጭ ላስለቅስ ወይም ደግሞ ሩታ እንድትናደድ አደርጋለሁ ቢል ማንም ሰው አይሞክራትም። ገባችሁ የበፊቱ ሩታ አደለችም በአሁን ሰዓት ያለችው ማለት ነው። ገባችሁ አደለ? ማንም ሰው እንትን ሊላት ይችላል፣ ግን እንደዛ አደለችም እና እንግዲህ በምን ቀን ጥቁር ዶሮ እረግጬ ነው ብላለች። እንግዲህ አብርሽን ያገባችው ቀን ማለት ነው እና ወይም ደግሞ አብርሽን ያውቀሽ ቀን ለሷ በቃ የተረገመ ቀን ነው። ሲጀመር ለእኛ ራሱ የተረገመ ቀን ነው። ገባችሁ አደለ? የእውነት ለመናገር ማለት ነው እግዚአብሔር የሚያጣምረው አላደለ ያጣምራል። እዚህ ጋ ሲጀመር አንቺ ነሽ የምታባብሽ። ለምንድ ነው እንዲታረቁ ማታረጊ ምናምን የምትሉ ሰዎች አላችሁ? የእኔን ቪዲዮ የእውነት እኔን የምትከተሉ ሰዎች ከሆናችሁ እኔን ከመጀመሪያ ጀምሮ የምትከተሉኝ ሰዎች ከሆናችሁ እኔ አብርሽና ሩታ አንድ ላይ እንዲሆኑ ነው የምፈልገው። ሲቀጥል ማለት ነው ነገር ግን እንደምታዩት ከሆነ ደግሞ አብርሃም ነው የበለጠ መጥፎ ነገር የሚያደርገው። ገባቸው አደለ። ሩታ እንድትርቅ የሚያደርገው አብርሃም ነው። ሩታ ጋ ምንም የሆናል አደለ እየሄደ የሚያስመስለው አብርሃም ነው። ገባቸው አደለ። ልጅን ሊየው ልጅን ካላሳየሽኝ እያለ አውቀው እሱ ግን ሩታ ለሚጫወትበት እሱ ነው። እዚ ጋ ሩታ አደለችም። ገባቸው ሩታ ማስመሰል አደለም። ሩታ እዚ ጋ የሆነ በቃ አደለ። እሱ ነው ከአስሩ ሴት ጋር የሚለከስከሰው ገባችሁ ሴትን አስተኝቶ ማለት ነው። ስለዚህ እንዴት ነው እናንተ፣ ቆይ አስሬ እየሄደ እናንተ ለማስመሰል ወይም ደግሞ ለኦዲንስ ለማስመሰል ልታረቅ፣ ልጄን አሳየኝ የሚላችሁ፣ ከዛ ደግሞ በጀርባ ደግሞ እንደፈለገ ከሴት ጋር ሚላላጥ ገባችሁ አይደለ? ዛሬ እሺ፣ እዩት እስቲ እናንተ ራሱ መፍረት ትችላላችሁ። እዚህ ጋር እኔ ብቻ መናገር አይጠበቅብኝም ዛሬ አጠገቤ እንዳደርሽ ያላትን ሴት ነጌ ተንበርክኮ ቀለበል ሊያደርግ ከሆነ ነጌ ምሳ አብረን እንብላ እራት አሁን አስባችሁታል እራት ትላንትና አብሮ ሊጋበዙ ነው አንድ ሴት ለሶስት ወንድ ማለት ነው ገባችሁ አይደለ እራት አብሮ የሚበሉ ከሆነ እንዴት ነው ሩታ ልታስጠጋና ሩታ ይቅር እንድትለው የሚፈልጎ ይሄ ሰውዬ ማለት ነው ገባችኋ እንደ እኔ እኮ እንድታረቁ ቢታረቁ እኮ እሱ እኮ ይሄ ጸባውን አጥበጥሎ ማለት ነው ሩታና አብርሽ እኮ ቢታረቁ በጣም ደስ ይለኛል ግን እሱ የሚያጠፈው ጥፋት ሩታ ይቅር የምትለው ነገር አይደለም። ይቅር ብላ እንኳን ልታረቅ ከህይወት አስወጣትችን ሴት ስትል አያስወጣትም። እንዴት ነው ሩታ ለምና? ሴት እኮ ናት። የሴት ክብር እኮ ክብር ይበልጣል ከምንም በላይ ማለት ነው። ገባቸው አይደለም? እንዴ ባሌ ነው ብላ የልጅ አባት ነው ብላ የምታምነው ሰው ከአስሩ ሴት ጋር እየተላላጠ ሲመጣ እሺ የኔ ፍቅር እንኳን ደህና መጣ ብላ እንድታቅፎ ነው የምትፈልጉት? ወይስ እንደፈለገ አጥፍቶ ከእሷ ጋርም እንድላላጥና እንድትፈቅድና መጥቶ እንደፈለገ ልጇን እንዲያይና እንደፈለገ ከእሷ ጋር እንዲሆን ነው? ቆይ እናንተ ፍላጎት ማለት ነው ንገሩኝ፣ እስኪ ንገሩኝ። ማለት ሩታ ምንድን ነው ቆይ ማድረግ አለባት? ስለዚህ እንግዲህ አጠገቧም አይድረስ ገባቸው አደለ? ከዛች ጋር እንደፈለገ ይሁን። ሲጀመር ሩታ የሆነ ለመናገር አብርሃም ያወቀችበት ቀን አብርሃም የድሎትና ወይም ደግሞ ሀብታም የሚሆንበት ቀን በቃ አደለ? ሩታ ላይ ጥሎታል። ገባቸው ኤኔ አብርሃም ዩቱቡንም ሽጦ ነበረ በአምሳ ሺህ ብር ነው ምናምን ሊሸጥ ነበረ። ኤኔ ደሃ ሆኖ ነበረ። ኔ አመዳም ሆኖ ነበረ። ኤኔ እንደዛው እንደ ወደቀ ይቀር ነበረ። ሩታ አባት መጣ ኖሮ፣ ማለት እዚህ ጋ መጥቶ አንዱ ጫታም ዋል አይደለ፣ ትላንትና እኔ አብርሃም ነው መጀመሪያ ያወቅኩት፣ ከዛ በኋላ በሩታ በኩል ነው በአብርሃም በኩል ነው ሩታን ያወቅኳት። መጀመሪያ ኤፍሬምና አብርሃም ነው እኔ እንደዚህ ያደርሱኝ፣ ስለዚህ ጓደኛዬ ነው የልጅነት ልጅነት ይጥፋ አባቴ እንዶ አስር ጊዜ የልጅነት ጓደኛዬ ነው ያላ ልጅነት ይጥፋ፣ አንተ የሆንክ ጫታም ማለት ነው። ከዛ እሱን ያወቅኩት በዛ በኩል ነው፣ እሷን ያወቅኳት በአብርሃም በኩል ነው ምናምን እያለ ነበረ ማለት ትናንትና፣ ካያችሁት የወልካፋ ማለት ነው ሻፋፋ። ስለዚህ ሩታ ሲጀመር ማለት ነው ልንገራችሁ፣ ሩታን የሚያውቃት ወይም ደግሞ ውለታ አለርለ ትክክለኛ ሰውና ጫታም ያለሆነ ጫት የማይቀም ሲጋራ የማይጨስ ነው። እሺ ሩታን ምን አይነት ሴት እንደሆነ የሚያውቀው ወይም ደግሞ ስለ ሩታ መመስከርም ይሄ ማስመሰል አይደለም። የቡታጅራ ወንዶች ሲጀመር አንድ ወር ለአብርሃም ይሆናሉ፣ አንድ ወር ለሩታ ይሆናሉ፣ አንድ ወር ለሌላ ነው የሚሆኑት። ሩታን አንድ ወር በደንብ ይሰርባት እና ከዛ ተገልብጠው ደግሞ የሩታ እንትን ይላሉ። እንትና ብቻ ነው እስካሁን ካያችሁት ፈረንጁ ብቻ ነው ለሩታ ጠበቃ ሆኖ የሚቆምላት ወይም ደግሞ እስካሁን ምንም አይነት ነገር አሻራ ያልጣለው ማለት ነው አብርሃም አብርሃም የማይለው ሁለቱንም ሊያስታርቃቸው ይፈልጋል። ገባቸው አይደለም ያም ሆነ ይህ ማለት ነው እንግዲህ ሩታዬ በኢንስተግራም መታለች፣ ደህና ናት። ሲቀጥል ደግሞ ማንም ሰው ማለት ነው ሩታን ሊያስለቅሳት ወይም ደግሞ ሩታን ሊያበሳጫት ቢፈልግም እሱ አታለቅስም፣ ምንም አትሆንላቸውም። ገባችሁ አይደለ? ግን እሱ ትናንትና አስተሳሰብ ምንድን ታውቃላችሁ ምንዶ ተቃላችሁ? የእውነት ማለት ነው። ትናንትና እንግዲህ እሱ አስተሳሰቡ ልንገራችሁ፣ የጅሉ አስተሳሰብ ማለት ነው። የጅላጅሉ አስተሳሰብ ምንዶ ተቃላችሁ? ሩታዬ እያለቀሰች መጣ እሱን እንድትለምነው ከዛ ደግሞ እሱ ልክ ፎቶ ሲለጥፍ እሷ የሆነ ስቶሪ ላይ እያለቀሰች እንድታረግለት እና ደግሞ እያለቀሰች ቪዲዮ እንድትመጣ እሱ እንደዚህ እያደረገ አያችሁት። እንን እሱ ሲጀመር ማለት እየለመናችሁ ምናምን ብላ ቪዲዮ እንድሰራ ነው የፈለገው ማለት ነው። እሷ እንደዚህ ሴት አደለችም። ልንገራችሁ የእውነት እሷ ሩታ በየቀኑ እንደሱ እንደሱ ማለት ነው የብር ጥማት ቢኖርባት፣ ማኪና መግዛት ብትፈልግ፣ ቤት መግዛት ብትፈልግ ማለት ነው በየቀኑ እሱ ይዞ በሚመጣቸው ሴቶች፣ በየቀኑ በሚሰራ ቪዲዮዎች እሱ እንደዚህ እያደረገ እኮ እናንተ እንዴት ነው እኔን እንደዚህ የምትሉኝ? ምናምን ብላ ቪዲዮ መስራት ትችላለች። ገባችሁ አደለ? እሷ ግን እንደዚህ አይነት ሴት አደለችም። ምሁር ሴት ናት። ገባችሁ። ከምሁር ቤት ሲጀመር የተፈጠረ ሰው እንዴት ነው ምሁር ማይ ሆነው ባይማር ራሱ ምሁር ነው። ልንገራችሁ ልንገራችሁ እግዚአብሔር ነው ምላችሁ። እሷ ቤተሰቦቿ ምሁር ነው፣ እሷ ምሁር ናት። ባትማርም ራሱ ባትማር፣ ዜሮ ራሱ ባትቆጥር፣ እሷ ሩታ ምሁር ናት። ገባችሁ አደለ? እዚህ ጋር እየመራችሁ ዋጡ። ሩታዬ ምሁር ናት፣ ልንገራችሁ ማለት ነው። ሲቀጥል ደግሞ ማለት ነው እንግዲህ ስቶሪ ላይ ያደረገችው በጊዜ ብዙ ጊዜያቶች ነበሩ ያለቀስኩባቸው ተስፋ የቆረጥኩባቸው የማይታለፍ የመሰሉት ጊዜያቶች ዛሬ ግን እግዚአብሔር ሁሉንም አስረስቶ አሳለፈን ብላለች ማለት ነው እና ብዙ አዎ እኔ ቅድም እንዳልኩት ብዙ አለቀሰችበት ብዙ ምን ያለችበት ብዙ የተሰደበች ብዙ የሆነችበት ጊዜ ያሉ አልፋለች ማንም አሁን መጥቶ ማለት ነው ከፈለክ ለምን አልጋ ላይ ተኝተ ከሴት ጋር ለምን አትለጥፍን ከፈለክ ሩታን ልታስለቅሳት ከፈለክ አታለቅስልም ይገባ አይደል ለሩታ አታለቅስም እና ምን ማለት ፈልጌ ነው የመጣሁት ሩታ ደህና ናት። ሩታዬ ምንሆናለች ሩታዬ ጠፋች፣ ሩታዬ ጠፋች፣ ሩታ ናፍቃኛለች ያላችሁ፣ ደህና ናት። እሷ ምንም አትሆንም። ሊያስለቅሷት ቢፈልጉ በቃ፣ ምንም ሊያደርጓት ቢፈልጉ እሷ አታለቅስም። እዛ ይላላጡ ለነ ለነሱ መልስ የምትመልሰው መልሶች ራሱ ሃርድ ሃርድ ነው። ሲጀመር ማለት ነው እሷን ሄዶ ለምኖ ይቀርጿታል እንጂ እሷ እነሱ ጋር አትሄድም እኮ አትሄድም። እየመጣሁ አስሬ እሷን የሚቆሰቁሳት እነሱ ናቸው እንጂ እሷ እኮ ከነሱ ጋር ምንም ምንም አይቀርባትም። እሺ፣ ከልጇ ጋር ደህና ናት ማለት ነው። ቤተሰብ አይወዳቸዋል።